ሰላም ተመልካቾቻችን፣ ሀገራችን ኢትዮጵያ የተለያዩ መልካም ምድር አቀማመጦች አሏት። እነዚህ የተለያዩ መልካም ምድር አቀማመጦች በተፈጥሮ በወንዝና በጉርጓር ተለያይተው አንደኛው ማህበረሰብ ከአንደኛው ተለያይተው ይኖራሉ። እነዚህ የተለያዩ ማህበረሰቦችን ለማገናኘትና ወደ ዋናው መንገድ ለማምጣት የእግረኛ መሻገሪያ ድልድይ ይሰራላቸዋል። ከዚሁ ጋር በተገናኘ የእግረኛ መሻገሪያ ድልድዮች ለማህበረሰቡ ያለው ፋይዳ ምን ይመስላል? የሚለውን ከአካባቢው ማህበረሰብ ጋር ቆይታ ልናደርግ ወደናል። አብራችሁን ቆዩ። ይህኛው ድልድይ ሳይሰራ በእውነት አባቶቻችን እህቶቻችን በቃ የእንጨት ቃሬዛ የሚባል ነበር። እሱን ይሰራልሃል። እሱ እስከሚሰራ ህዝቡ እስከሚሰበሰብ ድረስ እንግዲህ እህቶቻችንና እናቶቻችን ያጣነስበት ጊዜ አለ። እና አሁን ያው በተራቀቀ ጊዜ ወደ አምቡላንስ መንግስት ምልኮን እንዳል መንግስት ደግሞ በዛኛ ባቋራጭ አድርጎ ህይወታቸው እያተረፈልን ነው። ሽግር አለ፣ ለቅሶ ይኖራል፣ ደስታም ይኖራል። ክረምት ክረምት ሰው አይገናኝ። አሁን በዚህም አለ በዚያም ተሰርተዋል። ፈጣን መንገድ በሳ ይጠቀማል ሰው ይሄ ድልድዩ በጣም እኛን ይጠቅማል። ወደዚህ ያለ ሰው ወደዚህ ይሻግራል፣ ከዚህ ያለው ወደዛ ይሻግራል። ጉንኘት የምናደርገው ከዚህ ወደዚህ ተሻግረን ነው እንጂ እታች ቢኖርም ምንም ማንም ሰው ጋር መገናኘት አንችልም። በጋ ውጭ በጋ ነው ክረምትም ብዙ ነገር ይጠቅማል ደግሞ። እዚህ ሰፈር አሁን ከአረብ መጥቶ ምናምን መጥቶ እዚህ ጋ በጣም ይጎበኛል። ይሄን እናየዋለን። ይሄ ነገር በጣም ይጠቅማል። ይሄ አገልግሎት እዚህ መጥቶ ይቆማል ወልዱት እዚህ ጋር ተሻግሮ በአምቡላንስ ይሄዳሉ። ሌላ ነገር ምንም ነገር ያየው ነገር የህፃናትም እዚህ ጋር መዘነኛ ነው የሚሆነው እንጂ ሌላ ነገር ምንም የለን። ፈጣሪ ይመስገን። ያው የመንግስት ሰራተኛው ይሁን አርሶ አደሩ ይሁን ሰላም ወጥቶ ሰላም እየገባልን ነው። በፊት ግና ስንት እንስሳ ስንት ህብረተሰብ ጎርፍ እየወሰደው ስንት ችግር ነበረ። ግን ይሄኛው ድሮ በጣም የነበረ ስቃይ፣ በእውነት በጣም ይዘገን ነገር ነው። እንሳሳ በቁመናው ይዞት እየሄደ ነው። የሰው ልጅ ደግሞ እንደዚህም ይዞት እየሄደ ነበር። ይሄድል ከተሰራልን ጀምሮ ህብረተሰቡ በሰላም ይወጣልና በሰላም ይገባልና። በቅርቡ ደግሞ የከተማና መሰረተ ልማት ሚኒስተር በተለያዩ ክልሎች በርካታ የእግረኛ መሻገሪያ ድልዮችና የተለያዩ መሰረተ ልማቶችን እየገነባ ይገኛል። የገጠር ቀበሌ ማዕከላትን ከአቅራቢያቸው ከሚገኝ ዋና መንገድ ጋር ለማገናኘት እንደዚሁም አርብቶ አደሮችን እና በቶፖግራፊ ምክንያት ተነጥለው ያሉ አካባቢዎችን የመንገድ አክሰስ እንዲያገኙ ታሳቢ ተደርጎ የተቀረጸ ፕሮግራም ነው። ስለዚህ በዚህ መሰረት በዚህ ፕሮግራም በሁሉም ክልሎችና በድሬዳዋ ከተማ አስተዳደር ተግባራዊ የሚደረግ ፕሮግራም ነው። ለአምስት ዓመት የሚቆየ ፕሮግራም ነው። በቶፖግራፊ ምክንያት ተነጥለው ያሉ የማህበረሰብ ክፍሎችን ወደ አቅራቢያቸው ወዳለ መንገድ ለመድረስም ቢሆን ከቦታው አቀማመጥ አንጻር የማይመች በመሆኑ ወደ 373 ተንጠልጣይ የእግረኛ ድልድዮችን እንገነባለን ማለት ነው። አካባቢ ከአካባቢ መገናኘት አይችሉም። በጣም በቅርበት የማህበራዊ ተቋማት ለምሳሌ እንደ ጤና የጤና ጣቢያዎች፣ የትምህርት ቤቶች አቅራቢያቸው እያሉ በቦታው አቀማመጥ ምክንያት በጣም ረጅም ኪሎ ሜትር ተጉዘው ነው እነዚህን የማህበራዊ አገልግሎቶችን የሚያገኙት። ስለዚህ ተንጠልጣይ ድልድይ በመገንባት እነዚህን የማህበራዊ አገልግሎቶች እንዲጠቀሙ ለማስቻል ነው።